አንቺ ግዢያ እሆ ምንድን ነው እሆ ማለት እኔ መች ገዝቼ የማውቀውን አስዬ ሲይ ወራጉ ነሽ ነው እኮ ግዢያ ዛሬ ደግሞ እና ራስህ እኮ ነው መጀመሪያ አይደል እንዴ እራስህ እኮ መግዛት እንትን ያልከኝ እኔ ገበያ ሂጅ አላውቅም እኮ እኮሉ ማጂ አሳው ሁሉ እናቱ ወር ለመደ እንደ ገበያ ሄዶ መግዛት አይደለም። ማሲ እንደዚያ አትበል፣ እራስህ ታውቀው አይሆንም እንትን ብላ ስንት ነው የሚሸጠው? ይሄን ያህል ነው የሚሸጠው፣ አስተያየት አርግልኝ፣ ደንበኛ ሆነ አለው ብለሽ ተከራክረሽ ማስቀነስ፣ ብርሽን ከፍለሽ እቃሽን መረከብ፣ በመኪና ጭነሽ መምጣት እኮ እንደዚህ አስተማርከኝ አይደል እንዴ? ምን ማለት ነው? ግልጽ ትርጉም ነው እኮ አልችልም። ሌላ ዴፊኒሽን ልስጠው? አልችልም ለማለት አይደለም። ማሲ በእናትህን አዳምጠኝ እንዴ ምን ሆነህ? አለ እየቀለድክ ነው ምን የምቀልደው እንዴ ስራ ነው እኮ ያንን ሰርቼ የቤት የቆመው አይደል እንደ እንደ እንግዶች አሉኝ የመስሪያ ቤት ስራ አለብኝ እሰራለሁኝ ዛሬ አልችልም እራስህን አግኒ ነገር አይደለ ስታስተካክል የነበረው በፊት እሺ አሁን ደግሞ ነው ያልማል ይችላል ከስምንት አመት በኋላ ተነስቼ ሄጄ ገበያ ልግዛ ስል አስበዋል አንድ ቀን አና ለአንድ ቀን አልችልም ለአንድ ቀን መሆን ያቅትሻል ለዚህ ቤት ቤተሰብ እንደምን አላችሁ ሰላም ናችሁ ወይ ደህና ናችሁ እንዴት ነው ጤናችሁ? ቤተሰቦቻችሁ፣ ሁላችሁ፣ ስራችሁ እንዴት ነው? ሀገር ውስጥም ውጭም ያላችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እንዴት ከረማችሁ? እኔ ትንሽ ጠፋ አልኩባችሁ አይደለም? ይቅርታ። ያው አንዳንድ ጊዜ እንደ መስቀል ወፍ የሚባል ነገር አለ አይደለ? እንደዛ ነው ብቅ እያልኩ ጥልቅ፣ ብቅ እያልኩ ጥልቅ ይላሉ እንጂ በመደበኛ አልመጣም። ግን ዘውትር ሁልጊዜ ስለ ጤናችሁ ምን ጊዜም ሳላስብ ቀርቼ አላውቅም። በእያላችሁበት ሰላማችሁ እንዲበዛ ደህና እንድትሆኑልኝ የእግዚአብሔር መንፈስ ከእናንተ ጋር እንዲሆን እንዲከተላችሁ በያሰባችሁት ነገር ሁሉ እንዲያሟላላችሁ ሁሉ ጊዜ ጸልይላችሁ አለሁኝ። እነሆ ደግሞ ዛሬ በአንድ ጉዳይ ተከስች አለሁኝ ማለት ነው። እና ምን መሰላችሁ አንድ ቤተሰብ እንደ ቤተሰብ የሚቆመው በቤተሰቡ አባላት ነው። የቤተሰቡ አባላት የምንለው እንግዲህ አባት፣ እናት ወይ ባልና ሚስት የምንለው ከዛ በተረፈ ልጆች እና ረዳትም ካለ ቤት ውስጥ እነዚህ ሰዎች አንድም ቤተሰብ ቤተሰብ አድርገው የሞቀ ቤተሰብ አድርገው ቤተሰቡን ያኖሩታል ማለት ነው እና በዚህ ቤተሰብ በሚኖርበት ሰዓት ላይ በጣም ብዙ አይነት ህይወትን ለማሟላት የሚያስፈልጉ የሚሰሩ ስራዎች እና የሚሟሉ ግብዓቶች እጅግ በጣም ብዙ እንደሆኑ ያው ከእናንተ ለእናንተ መንገር አይደለም፣ ታውቆታላችሁ። እና የእያንዳንዱ ቤተሰብ ደግሞ የራሱ የሆነ ሮል አለው። እናት ወይም ሚስት ደግሞ የራሷ ሮል አላት። ባልም ሮል አለው። ልጆችም ሮል አላቸው። ሁሉ ያ ማለት ይሄ ስራ እኔ ብቻ ነው የምሰራው፣ ይሄ ብቻ ስራ ሴቷ ብቻ ነው የምሰራው፣ ይሄ ስራ ወንዱ ብቻ ነው የሚሰራው ማለት ሳይሆን ግን እንደየ እድሜያችን ክልል እንደየ ልምዳችን እንደ የስራ ባህሪያችን የትኛውን ስራ ማን ቢሰራው ይሻላል ተብሎ ቤተሰቡ ራሱ ስራዎችን ይከፋፈላል። እንደዚህ አይነት ያለው ቤተሰብ ደግሞ እጅግ በጣም ጤነኛ ቤተሰብ እና ደስተኛ ቤተሰብ እንደሚሆን ነው። በኛ ቤተሰብም ደግሞ እንደዚህ ነው፣ ሁሉ የተሟላው በእያንዳንዱ ሰው ሮል ነው። ይሄ የቤት የቆሞ ማለት ይቻላል። እንደ አጋጣሚ ሆኖ እኔ ከልጅነቴ ጀምሬ ገበያ መሄድ በጣም ወዳለሁ፣ መላላክ ወዳለሁ፣ ሱቅ መሄድ ወዳለሁኝ። እንደዛ ሆነና ያንን የልጅነት ልምዴን ደግሞ አሁን በአዋቂነት ዘመኔ በጉልምስና ዘመኔ በአባትነት ዘመኔ ደግሞ ያንን ሚና እየተጫወትኩ ነውና እና ይህን ቤት ላለፉት ስምንት ዓመታት ሙሉ ከውጭ የሚገቡ ማናቸውም አስቤዛዎች እኔ ነኝ እያሟላሁ የማመጣው እና በዚህ ደግሞ እጅግ በጣም ደስተኛ ነኝ። በዚህ ስራም ደግሞ በጣም የተካንኩ ነኝ። ገበያውን ለሚጃለው ልምድ አግኝቻለሁ የመገበያየት ከሰው ጋር የመግባባት እንደዚህ የመሳሰሉ ነገሮች ለእኔ ትልቅ የህይወት ትምህርት ሆነውኛልና ይህም ቤት በዚህ መልክ ነው ያቆምኩት ማለት ይቻላል እና ዛሬ ቤተሰብ በአጋጣሚ ሆኖ አንድ ነገር ከእናንተ ጋር እንሰራለን ያ ምንድን ነው መዲን ዛሬ ላስደነግጣት ፈልጌአለሁ ፕራንክ ላደርጋት ፈልጌአለሁ ያ ማለት ምንድን ነው ያው አሁን ሰሞኑ የአስቤዛ ማሟያ ጊዜ ነው የአስቤዛ ማሟያ ሳምንት ስለሆነ ጊዜው ስለደረሰ ይህንን አስቤዛ አልገዛም፣ ምን በቃ የፈለገ ነገር ይሁን ከቤተሰቡ አንዱ ከቻልሽም ራስሽ ግዢ እንጂ እኔ አልገዛም በቃ ብዬ እስቲ በዚህ ነገር እሷ ምን ማለት እንደምትችል እና በኋላ ደግሞ እቃውን እኔ ራሴ ሄጄ ገዝቼ ለእናንተ መምጥቼ ያሳያችኋለን። ከዛ በኋላ ምን አይነት ስሜት ውስጥ እንደነበረች ባላቅም እጠራትና መጥቼ አስቤዛውን አንድ በአንድ ለእናንተም እያሳየች መጨረሻ ላይ ደግሞ ለእሷ አሳያታለሁ ማለት ነው። ምን ታስባለች፣ ምን ሪአክሽን ታሳየናለች በሚለው ላይ ያው አብረን እንከታተላለን ማለት ነው። እና እንግዲህ ካሜራውን በተመለከተ እስካሁን ድረስ ደብቅያት ነው እየተቀረጽኩ ያለሁት። አሁን ገበያም ሲሄድ ደግሞ ይዣት መሄድ አልችልም። ስለዚህ እዛው ባለችበት ሆና ተጠብቀኛለች። ስመጣ እቃውን ገዝቼ ልክ አሳያችኋለሁ፣ ማለት ነው ይሄንን ዕቃ ነው። ነው እንዴት ነው? ተነሳሽ መጣሽ? አረን የሆነ ስራ ይዤ ነው። በእናተ ምን አለ ነው? ድምፅ ሲጠፋ እኮ ምን ሆነሃል? ብዬ የሆነች አንድ ፊክሽን ነገር ይዤ ሰማታ ጀምርኳን ወሰን እያነበብኩኝ በጣም ኢንተረስቲንግ ነገር ነች። በጣም በጣም ያስገኛል እሱ መስጦኝ ነው። እኔ እኮ ዝም ስትል እ ምን ሆኖ ነው ዛሬ ያስያያል። በዛ ላይ ዛሬ አስቤዛ የምናመጣበት ቀን ነው። አስቤዛ እንደሚገዛ ረሳ ሆን ዛሬ ረስታ ሆነ መች ዛሬ አስቤዛ ቀን ነው። ረስቼዋለሁ ግን አትይኝም። ግን ዛሬ አስቤዛ መግዛት አልችልም ማለት ነው አልችልም በቃ የማልችልው ነገር አልችልም። ዛሬ አልችልም አስቤዛ መግዛት እኮ ለምን ምክንያት፣ ቀናችን ነው ብዬ ነው። በዛ ላይ ቤቱን ባዶ ነው ሊሆን ይችላል። ቀኑ ግን እንትን የሆነ እስኬጁል ኦቨርላፕ አድርጎብኛል ማለት፣ የሚመጡ እንግዶች አሉ። እነሱን እንግዶች እኔ የአንዳንድ ስራ ማሳያቸውን ማስተናግዳቸው እና እነሱን ይቀበላሉ ሙሉ ጊዜን በኦኩፓይድ ነኝ ዛሬ እና አልችልም እና ሊቀር ነው ባጠናቀቅ ብዬ ነው እኮ ሊቀር ነው ወይ? ለምን ይቀር? አንቺ ግዢያ እሆ ምንድን ነው ስ መች ገዝቼ ዛሬ ደግሞ እና መግዛት እንትን ያልከኝ እኔ ገበያ እኮ ልጅ ሁሉ እናቱ ወር ለመደ ገበያ ሄዶ መግዛት። ስንት ነው የሚሸጠው? ይሄን ያህል ነው የሚሸጠው። አስተያየት አድርግልኝ ደንበኛ ሆነ፣ ተከራክረሽ ማስቀነስ፣ ብርሽን ከፍለሽ እቃሽን መረከብ፣ በመኪና ጭነሽ እና ምን ማለት ነው ግልጽ ትርጉም ነው እኮ አልችልም። ሌላ ሌላ ዴፊኒሽን ልስጠው አልችልም ለማለት አይደለም ለማስይ በእናትህን አዳምጠኝ። ም ምን ሆነ? እየቀለድክ ነው? ምን ነው ስራ ነው እኮ ያንን ሰርቻ የቤት ቆሙ አይደል? እንደ እንግዶች አሉኝ፣ የመስሪያ ቤት ስራ አለብኝ ዛሬ አልችልም። እራስህን ግን ይሄን ነገር አይደለ ስታስተካክል የነበረው በፊት። እሺ አሁን ደግሞ ያልማ አልችለውም። ከስምንት አመት በኋላ ተነስቼ

እንድቀመጥ እንዳልሄድ እሺ፣ ገበያውን እንዳልሄድ ያደረግከኝ ለምንድን ነው? ያን እኮ እኔ እንዳልሄድ ማድረግ አይደለም። እኔ እዛን ሰዓት ለቤቴ የማሟላው ቤቴ ነው። ጊዜ አለኝ። ይሄ ጊዜ ደግሞ ለቤቴ ምናላስ ስፔዛ ብገዝቢያ እንደ አንድ ሮል እንደ አንድ ሮል ያንን ወስጄ መደበኛ ስራ ያደረግኩኝ እንጂ ሁሉ ጊዜ አሟላለሁ ማለት የማልችልበት ሰዓት ላይ ደግሞ አንቺ ትሸፍኛለሽ። አንቺ ያቃተሽን ደግሞ አንዳንድ የቤት ስራ ካለ ይህ ሙላ ካልሽኝ ደግሞ እሞላለሁኝ። እንደዛ ነው ሰው ህይወት የሚኖረው። እሱ ምን ሆነናል ዛሬ እንድምልንኩኝ ምንድ ነው የምትለው? ኦ ረጉ ምን አዲስ ነገር አለ እንዴ? ኳስ ለምን እንጣላለን? እና ዛሬ አስቤዛ ቀን ነው አስቤዛ ዛሬ እኔ ባለመግዛቴን እንጣላለን? እሺ ቆይኝ፣ አልችልም እና ምንድነው? ወይ ደግሞ ነገ ግዛሽ ሞክሪ፣ ነገ አልችልም፣ ተነገ ወዲያ አልችልም። ስለዚህ አውቀክ ነው አውቀ ምንም አውቀው ማለት አውቀ ነው እንደንተን ያልከው እንዴ? ቤት ውስጥ አስቤዛ የለም እየተባልኩ ቀልዳለው እንዴ? አንቺ ግጂ ግጂ ትችይዋለሽ። የቻልኩ ጊዜ አደረግኩኝ፣ የማልችል ጊዜ ደግሞ አልችልም። ስለዚህ ይሄን ሮል በጣም ልክ ነኝ፣ በጣም ልክ ነኝ። አልችልም። ይሄ በቃ ወጣ አይደለም። ለምንድን ነው የምጣመመው? ምን ያጣመመኛል? ለቤቴ እጣመማለሁ። እውነት ነገር እናገራለሁ። የማልችለውን አልችልም፣ የምችለውን እችላለሁ። አንቺ ነግረሽኝ አይደለም ማድረግ አይደለም። በጊዜ ራሴ እስኬጁልን አድርጌ ነበር ስገዛ የነበረው ሰባት ስምንት አመት ሙሉ። በአጋጣሚ ዛሬ ግን ይሄ እስኬጁል በቃ ኦቨርላፕ አድርጓል። አልችልም ሽ ምንድን ነው መጨቃጨቅ እኮ የለብንም እኮ ያን ሮል አንቺ ተክተሽ መሄድ ነው ብቻ ነው የተፈቀደው። አንተ እሺ፣ ጊዜ ከጠበበኝ ነው የምትለው። እኔ ደግሞ መግዛቱን ነው የማልችለው። በየቤቱ እንደ ነው

የሚያጎለው ነገር ግን ሁሉ ኃላፊነቱ ያንቺ ነው። ይህን ነው። አዎ ቤተሰብ እንግዲህ ተናዳ ሄዳለች፣ ስሜት ውስጥ ገብታለች። እንግዲህ ያልጠበቀችው ነገር ነው ዛሬ ከኔ የሰማችው። በፍጹም በፍጹም የማትጠብቀው ነገር እኔ ደግሞ ያው ለመግዛት እሄዳለሁ። ያው የለመድኩት ነው፣ ሆቤ ነው እንደዚህ አይነት አስቤዛ ለቤቴ ማሟላት እጅግ በጣም ሆቢ ያለኝ፣ ደስ ይለኛል በጣም ይህን በማድረጌ እና ሄጄ ገዝቼ መጣና እንግዲህ እሷ ተናንዳለች፣ ትንሽ ስሜት ውስጥ ገብታለች። ምን ልትል እንደምጭ የመገዛሁትን ነገር አምጥቼ ለእናንተ አንድ ባንድ አሳያችኋለሁ ለቤቱ አስቤዛ የተገዙትን ነገሮች እሷ ያንን ነገር መታ ስታይ ምን ልትል እንደምትችል ሪያክሽን እንግዲህ እንመለከታለን ማለት ነው። ቤሰ ሳምንቱን አስቤዛ ገዝቼ መጥቻ ያለሁኝ ያው አንድ በአንድ አሳያችኋለሁኝ። ማሲም ነው አሳያችኋለሁኝ ሎሚ ውስጥ በጣም ብዙ ነገሮች አሉ። መኮረኒ፣ ፓስታ፣ ሩዝ፣ ምስር፣ አተር ምናምን የመሳሰሉ ነገሮች እዚ ውስጥ ያሉት እንግዲህ ይሄ እንግዲህ ማጣፈጫው ድንች ምናምን እዚ ውስጥ እዚ ውስጥ ወጥ ይሄ ፓስታ ዘሮች ይሄ

ድንቾች አሉ። እስራኤል ለተነ ነው እንደዚህ አድርጌ እንግዲህ ለአንድ ሳምንት የሚበቃንን አስቤዛ በለመድኩት መልክ አሟልቻለሁ። አይታችኋል ማለት ነው ቤተሰብ እንደዚህ አድርጌ ያለው። እሺ እንግዲህ አሁን ቤተሰብ አጠራታለው መዲና ሂጄ አሳያታለሁኝ ማለት ነው ነዲ

እስኪ ዛሬ እንኳን ፕራንክ ላድርጋት ብዬ ነው። እውነቴን ነው። ምን ትላለች እስቲ ቆይ፣ አንድ ቀን አስቤዛ ቢጓደልባት እስኪ እንዴት ነው ስሜቷ ብዬ ለማጥናት ብዬ ነው ያደረግኩት እንጂ እኔ ለቤቴ አስቤዛ እንዴት ፕራንክ ማለት ቪዲዮ እየቀረጽክ ነበረ? አው ደብቄ፣ ካሜራ ደብቄ ደብቄ ቁጭ አድርጌ ያለሁኝ ይገርምሻል፣ ከቅድም ጀምሮ ምን ነጋገር እስኪ፣ ምንድን ነው የምትለው አቀድዳድ በጣም ስሜታዊ ሆኜ ነበር። ዛሬ ምን ሆኖ ነው እንደዚህ ሆኖ እ ምን ሆኖ ነው ዛሬ ብዬ በጣም ስሜታዊ ሆኜ ነበር። ማለት ሄጀ ብገዛ እኮ አይከብደኝም፣ ግን እንትን አለኝም ምንድን ነው አይከብደኝም፣ ማለት እቃውን መግዛት ሳይሆን ሄዶ እዛ ውስጥ መግዛቱ ይጨንቀኛል። አላመድኩማ ስላላሳየኸኝ። እለምዳለሁ ከአንተ ጋር እንግዲህ፣ እኔ በስምንት ዓመት ዛሬ ተነሽና ግዢ ሰጥለኝ። እኔ በአንድ ቀን ሄጄ የምገዛው እንዴት ነው ንገረኝ። አይ ደግሞ የተቆጣጠርሽበት መንገድ ጥሩ ነው። እንዴት እንዴት በቃ በጣም አግሬሲቭ ትሆኛለሽ ብዬ ነበረ። አይ እኔ ምን በቃ እንግዲህ፣ እኔ አይመቸኝም ካልክ ምን ማድረግ እችላለሁ? ከሰፈር ሱቅ እየገዛሁም ቢሆን እጠቀማለሁ እስክትገዛ እንጂ እንደው ምናልባት እና ካሜራ ከዛ አካባቢ ነው የደበቀው። የት ነው የደበቀው? እሺ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ይኸው ዛሬ እንግዲህ አስዬ በዚህ መልኩ ይኸው እናንተን ብሏል። እኔ በእውነት አልጠበኩኝም ነበረ ይሁን በቃ ሻስዬ በጣም አመሰግናለሁ። ተባረከ እሺ። አንዳንዴም እንደዚህ ፍራንክ መደረግም ጥሩ ነው። አዎ ጥሩ ነው። አሪፍ ነው፣ ለመማር ያዘጋጃል። አዎ እና ከቅድም ጀምሮ እየቀረስክ ነው እና ገበያ ደርሰህ ስትመጣ ካሜራው እዛ ውስጥ እንዳለ ነው። ታደስ እንዴ ሚገርም ምናምን ነካሽ አንተ በቃ አሲብ በሰለን እንዴ አውቀዋል አውቆታል ቤተሰብ በብድር ነው የምመልሳት ይመለሳል ብድር በብድር አንቺ ግን ምን ያደርሽኝ ነበር እዛ ሆነሽ እኔ ምን ምን ጉዳይ ነው በቃ አቀለልክልኝ። ተባረክ፣ እድሜ ጤናውን ይስጥ። የብረት ምሶሶ ሁንልኝ፣ እግዚአብሔር ይባርክ። እውነት ለምልምልኝ፣ በጣም ነው የማመሰግነው አስዬ። ጭንቀቴን አቅልልሃል፣ ለእኔ እንዳቀለልከው ያንተም ጭንቀት ይቅለል። አመሰግናለሁ። ቤተሰብ እንደዚህ አይነት ባል እንግዲህ ለሁላችሁም አብዝቶ ይስጣችሁ፣ እንዲህ አይነት አባትም ይስጣችሁ። በእውነት በእውነት በጣም ደስ ብሎኛል። አስዬ ተባረክ፣ ዘመን ይብዛ። አሁን እዚህ ጋር ይቁምና ቤተሰብ እንግዲህ ያያችሁ በተከታተላችሁት መልክ እንግዲህ ዛሬ መዲን ፕራንክ አርግ ያታለሁኝ። ሪያክሽኗን ተመልክታችኋል አይታችኋል። በዚህ ጉዳይ ላይ እንግዲህ በዚሁ ፕሮግራማችን ያልቃል። ስለተከታተላችሁኝ በጣም አመሰግናለሁኝ። ደህና ሁኑ፣ ሰላማችሁ ይብዛልኝ። እሺ ቤተሰብ በጣም ነው የምናመሰግነው። እናንተም እንግዲህ በዚህ ጉዳይ ተባባሪ ናችሁ። ለማንኛውም አመሰግናለሁ። መልካም ሁኑልኝ። ወዳችኋለሁ።